አሁን ነው ጉድፈላ ማለት። አሁን ነው ጉድፈላ ማለት። የሚገርማችሁ ነገር የሃናን አያት እርግብ ፈነከተቻት። ያሳዝናል። ሜላት ደግሞ ጨለለች። በጣም ነው የሚያሳዝነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ እያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ እና ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ኖላዊ በጣም እርጥና አሪፍ ድራማ እንዲሁም አስተማሪ ድራማ ነው እና የሚገርማችሁ እርግብ ሁላችንም እንደምናውቀው በሀሰት ልጃችሁ ነኝ ብላ እየኖረች ነው። ነገር ግን የሜሉዬ እናት ደግሞ ሀንቾ ልጃቸው እንደሆነች በደንብ አርጋ አጠንቅቃ ስለምታቅ ለእርግብ ምንም አይነት ቦታ የላትም ማለት ነው። በጣም በጣም በጣም በቃ እንደውም እርግብን ስታይ የወይዘሮ ሜላት እናት በጣም ትበሳጫለች። በጣም ምንም አይነት ቦታ የላትም ማማ ብትላት አያቴ ብትላት መስሚ ያጥጥ ነውእና ነው እና ውስጧ በጣም ተናዶ ስለነበር ነው የፈነከተቻት እርግብ ማለት ነው። እርግብ እኮ ልክ ባዩሽ በሏት ባዩሽና እርግብ አንድ ናቸው የሚገርማችው ነገር። እና ሲቀጥል እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ቀጣዩን ፓርት ነው ይዤ የመጣውትኝ። እና የሚገርማችው ነገር ዛሬ ደግሞ በጣም ነው ሀንቺ ያሳዘነችኝ። የሚገርማቸው ነገር እውነታውን የአባቷን ሕክምና ብር ወይዘሮ ሜላት ባወቀችበት ሰዓት በጣም በጣም በጣም ተበሳጨች። በቃ ሀንቾ ልትበላት ደረሰች። እኔ ልሸውጅኝ ነው አንቺን ሙልጭ እና ሙልጭ ሙጭ ልፍ ያልሽ ሌባነሽ! ስትላት እትዬ እባክሽን እኔን ለመስማት ተረጋጊ። እኔ እንደዚህ አይነት ሰው እንዳልሆንኩኝ በደንብ አድርገሽ ጠንቀሽ ታቂኛለሽ። እባክሽን እትዬ ለመረዳት ሞክሪ አባዬ ሌላ ሆስፒታል ቤትም ወስጀው እኮ ሌላ ሆስፒታል ጋርም ወስጀው፣ ወደ ከአንድም ወደ አራትም ሶስትም ህክምና ወስጀው አለሁ። ግን ከአራት መቶ በላይ እንደማያስጠይቅ ነው የነገሩኝ። እዚህም በአራት መቶ ነው የተስማማሁትኝ። ሁለት መቶን ከዚህ በፊት ቅድመ ክፍያ ሲባል ሰጥቼ የቀረው ሁለት መቶ እትዬ አንቺ እሸፍናለሁ ብለሽኝ ነው። እናም አሁን ላይ አንዳንድ መድኃኒት መቶ ምናምን ብር ነው የደመረው ዶክተሩ መጀመሪያ እንደዛ አልነበር የተስማማ ነው። አሁን ግን በምን ምክንያት እንደሆነ የአባየ ህክምና ወደ ስምንት መቶ ሺ ብር መጠጋቱን ሲነግረኝ እኔ ራሱ ራሴን በጣም ነው የሳትኩት። በጣም ነው የደነገጥኩት። ምን ብዬ ነው እትየን የማስረዳው? እኔን እኮ እንደ ውሸታም ነው የሚቆጥሩኝ። እኔን እኮ ማንም የሚያምነኝ የለም እያልኩኝ ሳስብ ነበረ። እናም ዶክተሩ ደውሎ እትዬ ላንቺ ነገረሽ እውነታውን ማወቅ አለባት ብሎ። ከዛ ምን ብዬ ነው እኔ እትዬን ማስረዳት እያልኩኝ በሰቅቀን አለኩኝ እና እትዬ አንቺ ደግሞ እኔ ሌባ ነሽ፣ ሞጭ ላፋ ነሽ ትይኛለሽ። እኔ እንደዚህ አይነት ሰው እንደሆንኩኝ ጠንቅቀሽ ታውቂያለሽ። እኔ በምን ምክንያት ስምንት መቶ ሺህ ብር እይግባኝ። እኔ የማውቀው ነገር የለም እኔ ምንም የማውቀው ነገር የለም ስትል በጣም ተናዳ እንዴት እንደዛ እኔ እኮ የት የማውቀው ሁለት መቶ ሺህ ብር እንደ ጎደላት እንጂ ስምንት መቶ ሺህ ብር ይደርሳል ብዬሽ እኔ አላሰብኩም። ምን እያልክ ነው ዶክተር ስትለው ካስፈለገሽ እኮ ማረጋገጫ ወረቀት እኮ አለኝ ይሰጥሻለሁ፣ አላት ማለት ነው። ማረጋገጫ የምርመራው ወረቀት ማለት ነው። የምርመራው የተመረመረበት መድኒት ሲውጥ የነበረውን የቼክ ወረቀት እያንዳንዱን አሳያት። መድኒቱን ራሱ እያንዳንዱን ደምሮ ደምሮ አስቀምጧት። ከዛም በጣም ደነገጠች። ይሄንን ጉድ የሰራችኝ ሀናናት፣ ሀናናት እኔን ጉድ የሰራችኝ ብላ በጣም ፌንት ነቀለች። ከዛ እርግብ ደግሞ ሀናን ልትበላት የእርግብ ተንኮል ደግሞ የሚገርማቸው ነገር ድሮም ሀናን በጣም ነው እምጠላት። የሚገርማቸው ነገር በሰው ታሪክ ድርቅ እያለች በዛ ላይ ሀናን ትጠላታለች ማለት ነው እና እንደዛ ሆኖ ሳለ የሚገርማቸው ነገር አሴር ለአሴር ነገረችው። ሀና ለአሴር እንደዚህ አባዬ እኮ ህክምናው ስምንት መቶ ሺህ ብር ነው፣ እኔም ማቀው አራት መቶ ሺህ ብር ነው ያ ሁሉ ብርኬት መቶ እንደዚህ ስድስት መቶ ሺህ ኬታ የምትልን ከፍል ነው እና እትዬ ራሱ እኮ ሰምታ አለት በላይን የደረሰችው እኔን እኮ መጭላፋን ያለችኝ ሌባ ኮን ያለችኝ እኔን እኮ እኔኮ ማውቀው ነገር የለም ብላ ሀና ለአሴር ስትናገር፣ አሴር ደግሞ አንቺ ሌባ አይደለሽም አንቺ አባትሽ ልጅ ነሽ አንቺ ጀግና ነሽ ሀና፣ አይዞሽ አትፍሬ አለ። እና በጣም ፌንት ነቅሎ ስለነበር ቀጥታ ዶክተሩን ገብቶ አነጋገረው። ስም አለው እንዴ አንተ እኮ የተነጋገርከው አራት መቶ ሺ ብር የተስማማችሁት አራት መቶ ሺ ብር እንዴት ሊሆን ይችላል? ምን አስበህ ነው? ልትቀፍላቸው ፈልገ ነው? እንደዛ ከሆነ ተሳስተሃል። እኔ በቀላሉ እምተውክ አይምሰል አለውና፣ በቃ ሊመታው ትንሽ ትንሽ በትንሽ ነው። ምን ልበላቸው? አሴር በጣም ተናዷል። በጣም ፌንድ ነግሯል። ከዛ ስማ፣ ተረጋግተህ ማውራት ትችላለህ፣ አለበለዚያ ቢሮዬን ለቀህ ውጣልኝ አለው። ቢሮዬን ለቀህ ውጣልኝ አለው። ከዛ ይወጣልሃል ታዲያ ይወጣልሃል አለው ማለት ነው። እናም ሲቀጥል ቀጥታ ወይዘሮ ሜላት ቀጥታ ወደ ቤቱ አይደች። በጣም ተናደድ ስለነበር ሰላም ደግሞ ምን ሆነች ነው የማየ ዛሬ እኮ ልክ አይደለሽም? ስትላት ይቺ ሀና እያለች በተለይ አንችና ምናሴ ሀና ና እያላችሁ እያሽቃበጣችሁ ዛሬን ሞጨለፈችኝ ይቺ ሌባ ብላ ስትናገር ምን ሀና እኮ እንደዚህ አይነት ሰው አይደለችም። የማየ ምን ሆነሽ ነው እባክሽን ተረጋጊ። ሀና እኛ ቤት ምሰራዋ? አዎ ሰራተኛዬ። ምን አረ እሷ እንዲህ አታረግም፣ እማዬ እባክሽን እማዬ፣ ተረጋግተሽ አስቢበት። ሀና እንደዚህ የምታደርግ አይነት ሰው አይደለችም። አረ እማዬ፣ እንዲ ምን እያልሽ ነው ግን የምትናገሪው ነገር ታውቆሻል? ስትላት አዎ ሰላምዬ፣ እየነገርኩሽ ያለሁሽ እሷ እራሷ ናት። ምን አረገችሽ ስትላት ለህክምና እኮ አራት መቶ ሺ ብር ነው እንጂ እኔ የማውቀው እሱንም፣ ሁለት መቶ ሺ ብር በድርጅቱ በኩል ይሸፍናል ያልኩትኝ እኔው ራሴ ነኝ። አሁን ላይ ዶክተሩ ሲጠራኝ እቤት ሆኜ ለም ደው ማነግረኝ ስለው አይ ወይዘሮ ሜላት እዚህ መምጣት አለብሽ አለኝ። ሄድኩኝ። ከሄድኩ በኋላ ሀናም ነበረች፣ እርግብም ነበረች፣ ዶክተሩም ነበረ እና ይሄን ያህል ብር ነው አባቷ የታከመበት ብር ብሎ ሲያሳይኝ በጣም ደነገጥኩኝ። ምናልባት መድኃኒቱን አውታ እየሸጠችው ነው፣ እንዴት ብታደርገው ነው ስድስት መቶ ሺህ ብር ኦቨር የሆነው ብላ ወይዘሮ ሜላት ብጥብጥ ቤት ውስጥ አወጣች እና ከዛም በኋላ ለእናቷም ተናገረች። ወይዘሮ ሜላት ለእናቷ ስትናገር ትናገር፣ የሀንዬ አያት ደግሞ ሀንዬ እንደዚህ አይነት ሰው አይደለችም ልጅሽ አለቻት። የምን ልጅ ናት ደግሞ ሰራተኛ አይነች እንጂ ሰራተኛ የሞለጨፈችኝ ሞጭ ላፋ ሌባ ናት፣ ስትላት በፍጹም ሀኒ በፍጹም እንደዚህ አታረግም። እሺ ልጅ ልጅሽም ልጅሽ መሆኗን ማምነሽ የማትቀበይም ከሆነ እሺ ሰራተኛሽም ልበል፣ ግን ይቺ ልጅ እንደዚህ አይነት ልጅ አይደለች ማለች። ለምን? የወይዘሮ ሜላት እናት ጠንቅቃ ስለምታውቅ፣ ሀና በጣም ጥሩና መልካም ስለሆነች በደንብ አርጋ ታውቃለች። በፍጹም ሀና እንደዚህ አይነት ልጅ አይደለችም አምነሽ መቀበል አለመቀበል እሱ የአንቺ ፋንታ ነው። ስለዚህ በእንደዚህ አይነት ነገር የልጅቷን ስም አታጥፊ፣ በፍጹም አታደርገውም። ምናልባት በምን ምክንያት ኦቨር እንደሆነ ሄደሽ መጠየቅ እንጂ ልጅቷ ላይ ለምዶ ብሎ የምጨዩባት ምን አድርጊ ነው ምትያት? ምን አደረገችሽ? ግን ለምን ስትላት እዚህ ቤት ደግሞ ስለ ሀና ሲነሳ ሁለሽም ጠበቃ ትቆሚያለሽ። እማዬም አንቺም ለሀና ጠበቃ ትቆሚያለሽ፣ ምናሴም ለሀና ጠበቃ ሰላምም። ምንድን ናችሁ እናንተ? ምን ቤት ናችሁ እንዴ? ሰራተኛ መሆኗን ረሳችሁ እንዴ? አዎ፣ ሌባ ናት፣ እናገራለሁ። እሷ ናት ይሄኔ መድኃኒቱን ለአባቷ ሲያዝ እየወሰደች እየሸጠች አልኳል ብላ ይሄን ያደረገችው እሷ ናት ብላ ደመደመችው፣ ወይዘሮ ሜላት እናም ሀና ልትበላት ከሀና ጋር ተጣሉ። ሀና ደግሞ ምስኪን ስታሳዝን ልታስረዳት ብትሞክርም እንኳን ልትረዳት ቀርቶ አጠገቧን ለመቆም ራሱ ፍቃድ ጭራሽ ፍቃደኛ አይደለችም ለማስረዳት። ሀንቾ አጠገቧ ስደርስ እንኳን ልትረዳ ቀርቶ ፈጽሞ ወይዘሮ ሜላት ፍቃደኛ አይደለችም። ከዛ በቃ አለቀሰች ማለት ነው አዘነች የሚገርማችሁ ነገር ማለት ነው ያሳዝናል የሀና ህይወት በጣም ነው የሚያሳዝነው ለሰላምም ብታስረዳትም ሰላምዬ አይዞሽ ተረጋጊ አንች አንቺ እንደዚህ እንደማታደርጊ ያውቃለን ግን እንዴት ሆኖ ነው ስምንት መቶ ሺህ ብር ሊቆጥር የቻለው እንዴት ሆኖ ነው እጥፍ የሆነው በምን ምክንያት ነው ግን እያንዳንዱ ነገር እስኪ እናጣራዋለን ሀኒ አንቺ ተረጋጊ አለቻት ሰላም ሀኒን አረጋጋቻት ከዛን ሀኒ እኔ ሁሌ እትዬን እንዳስከፋዋት ሁሌ እንደበደልኳት ሁሌ በእኔ ህይወት እንደተበሳጨች አሁንስ፣ መከራ ይበዛ። እንደውም ምን ይሻለኛል? ምን ባደርግ ነው የሚሻለኝ? ለማስረዳት እኮ እትዬን በሞክርም፣ እትዬ ለመረዳት ፍቃደኛም አይደለችም። እንኳን እንኳ ልትረዳኝ አጠገቤን ለመቆም ሁላ ፍቃደኛም አይደለችም። ግን ምን ማድረግ አለብኝ ሰላምዬ ስትል፣ ችግር የለም ያለው ነገር እስቲ ይስተካከላል፣ እናያለን። እናም እማዬ ከእናቷ ጋር እንድታወራርጋለሁኝ አለች ማለት ነው። ከዛም በኋላ ምግብ ምናምን ሰራርታ ለወይዘሮ ለሜላት እናት ስትወስድላት የኔ ልጅ አመሰግናለው የኔ ልጅ እንደኩ ባህሪሽ፣ አስተዳደግሽ እንዴት ደስ እንደሚለኝ ሐሴትዬ ሀንዬ እያለቻት አያቷ ስታወራ አይማማ አመሰግናለሁ፣ አመሰግናለው እኔም እና የእናቶች ምርቃት እኮ በረከታቸው እንዲደርሱ የምትመርቁት ምርቃት እኮ ደስ ይለኛል አሜን ብያለው አለች እጅሽ ይባረክ በቃ እንደው ፈጣሪ የምትፈልገውን ነገር አሳልፎ ይስጥሽ የኔ ልጅ ብለው ሲባርኳት አይ የእርግብን ባህሪ ታውቃላችሁ በጣም ተበሳጭታል ሁላችንም እናውቃታለን ጠንቅቀን ማለት ነው ተበሳጨች በቃ ለምን የሀና የሃና እናት የሃና እናት ሜላት እንደሆነች የሜላትን አታውቃለች። ግን አሁን ላይ ሀና ያው የተበሳጨች ነው። ምን ታርግ? በቃ በገጠማት ነገር በጣም ተበሳጭታለች። አዝና አለቀሰች። ሲቀጥል ወይዘሮ ሜላትን በቃ ጨስ ብላ ከሀና ጋር ተጣሉ ማለት ነው። ያሳዝናል። በቀጣይ እስክንገናኝ መልካም ቆይታ። ባይባይ